ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ በቅድሚያ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢዳል አድሃ በዓል በሰላም አደረሳችሁ እያልን የግንቦት 29 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በመንግስት ብቻ በነጻ ይሰጥ የነበረው የግብርና ኤክስቴንሽን አገልግሎት በክፍያ ሊሆን ነው። ዝርዝር መረጃ አለን። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ባወጀው ልዩ ዘመቻ ተልእኮውን ማሳካቱን አሳውቋል። ተጨማሪ የጦር ግንባር መረጃዎችን ይዘናል። አብይ አህመድ እኔም እንደ ሐኪሙና መምህሩ የደሞዝ ጥያቄ አለብኝ ሲሉ በሰፊው የኢትዮጵያ ሕዝብ አብይ ምን አሉ የሚለውን ይዘናል። ኦነግ ሸኔ በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ከተማን ተቆጣጥሮ ንጹሃን አማራዎችን እየገደለ መሆኑ ተሰምቷል። ጥብቅ ወዳጅ የነበሩት ዶናልድ ትራምፕና ኤለን መስክ እያደረጉት ያለው መነቋቆር እያነጋገረ ነው። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችው ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በመንግስት ብቻ በነጻ ይሰጥ የነበረው የግብርና ኤክስቴንሽን አገልግሎት በክፍያ ሊሆን ነው። መንግስት ለተጠቃሚዎች በነጻ ይሰጥ የነበረው የግብርና ኤክስቴንሽን አገልግሎት በክፍያ እንዲሆንና የግል ዘርፍ ተዋንያን እንዲሳተፉበት የሚፈቅድ ረቂቅ አዋጅ ለተወካዮች ምክር ቤት ቀርበዋል። ባለፈው ሳምንት ማክሰኞው ግንቦት 19 2017 ዓ ም ለህዝብ ተወካዮች ምክር ቤት የቀረበው ረቂቅ ባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር አዋጅ ይሰኛል። በረቂቅ አዋጁ ለግብርና ኤክስቴንሽን አገልግሎት የሚሰጠው ትርጓሜ የግብርና ቴክኖሎጂን ማስተዋወቅ፣ ማስፋፋት፣ ቢዝነስ ልማት፣ የማማከር መረጃ አቅርቦት፣ የስልጠና አገልግሎት የሚል ነው። የባለድርሻ አካላት ትስስር መፍጠርና ማስተባበር፣ የግብርና ግብዓትና ምርት ገበያ እንዲሁም የአገልግሎቱ ትርጓሜ ነው። በረቂቅ አዋጁ የትርጓሜ ክፍል አነስተኛ ይዞታ ያለው አርሶ አደር፣ አርብቶና ከፊል አርብቶ አደር የከተማ ወይም በመካከለኛው ወይም በሰፋፊ ግብርና ልማት ስራ የተሰማራ አርሶ አደር የዚህ አገልግሎት ተጠቃሚ ተብለው ተዘርዝረዋል። በረቂቁ መሰረት የመንግስት አገልግሎት በግብርና ሚኒስቴር ወይም በክልል ቢሮዎች አስተባባሪነት እንደሚደራጅ ረቂቁ ያትታል። በረቂቁ መሰረት በሚኒስትሩ በክልል በወረዳ በከተማ በአርሶ አደር ወይም በአርብቶ አደር ወይም ከፊል አርብቶ አደር ማሰልጠኛ ማዕከል በእንስሳት ጤና አገልግሎት ማዕከል የመንግስት የግብርና ኤክስቴንሽን አገልግሎት ይደራጃል። የረቂቅ አዋጁ ማብራሪያ ባለፉት 50 ዓመታት የግብርና ኤክስቴንሽን አገልግሎት ሙሉ በሙሉ ሊባል በሚችል መልኩ ሲሰጥ የነበረው በመንግስት በሚመደብ በጀት እንደነበር ያትታል። ከዚህ በኋላ ግን ተጠያቂነትን መሰረት ያደረገ በክፍያ አገልግሎቱ እንዲሰጥ አዋጁ መዘጋጀቱን ያክላል። በዚህም ላለፉት 50 ዓመታት ገበሬውን የሚያማክሩ አገልግሎቶችን የሚያቀርቡ፣ ድጋፍ የሚያደርጉ የግብርና ኤክስቴንሽን ባለሙያዎችን አርሶ አደሩ እንዲያገኝ ክፍያ መፈጸም አለበት ተብሏል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ባወጀው ልዩ ዘመቻ ተልዕኮውን ማሳካቱን አሳወቀ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር በተለያዩ ግንባሮች ስኬታማ ኦፕሬሽን ማድረጉ ሲገለጽ ቆይተዋል። አዲስ የተመሰረተው የአምስተኛ ኮር ድሎችም ትናንት ምሽቱን ከፍተኛ ወታደራዊ መኮንን ማለትም ኮረኔል ማዕረግተኛ ወታደራዊ አዛዥ መገደሉን አፋ ባህር አረጋግጧል። የጎንደር ቀጠና የመይሳው ካሳ ሁለተኛ ኮር የዞብል ጃኖ ክፍለ ጦር በአርበኛ ሸርብ አቸነፍ የሚመራው አውላላ ሜዳ በተባለ ቦታ ልዩ ያገዛዙ ጦር ምሽግ ላይ በተደረገ የተጠና ማጥቃት ላመነው ብርጌድ ንስር ሻለቃ የብልጽግና ሰራዊት ሙሉ በሙሉ ደምስሷል። ስምንት ወታደር ደግሞ ተማርከዋል። ሀያ ሶስት ነፍሶ ነፍስ ወከፍ መሳሪያ፣ አንድ ብሬን፣ አንድ ስናይፐር፣ አንድ ሺህ ብሬን ጥይት፣ ሁለት ሺህ ክላሽ ጥይት የተማረከ ሲሆን ቀጠናውን አጽድቶ የአፋ ባሀ ጎንደር ቀጠና መይሳው ካሳ ሁለተኛ ኮር ዞብልጃኖ ክፍለ ጦር ላመነው ብርጌድ ተቆጣጥሯል። እንዲሁም የአፋ ባሀ ጎንደር ቀጠና ራሳ ሞራው ውብነ ሶስተኛ ኮር ሰሜን ብርቅዬ ክፍለ ጦር የተውጣጡ አባላት ግንቦት 26 2017 ወቅን ከተማ ሰርገው በመግባት ያገዛዙን መስሪያ ቤት አጋይተውታል። ግንቦት 27 2017 ሌሊት ደግሞ የሰሜን ጎንደር ዞን ደባርቅ ከተማ ሰርገው በመግባት ደፈጣ ጥለው የአገዛዙ ወንበር አስጠባቂ አንድ ፓትሮል የሞላ ኃይል ተደምስሷል፣ ወታደራዊ ተሽከርካሪውም ከጥቅም ውጭ ሆኗል። ግንቦት 28 2017 ዓ ም ከደባርቅ በግምት 5 ኪሎ ሜትር አሁንም ደፈጣ በመጣል አንድ ፓትሮል የአገዛዙ ወንበር አስጠባቂ ጥመር ኃይል ተደምስሷል። ይህ በእንዲህ እንዳለ የአፋ ባሀ በጎንደር ቀጠና ቃል አቀባይ ፋኖ ዮሐንስ ንጉሱ አፋ ባሀ ጎንደር ቀጠና አገዛዙ በጎንደር ከተማ ቅዶት የነበረውን የአደባባይ አስገዳጅ የድጋፍ ሰልፍ የአደባ አባይ ፌስቲቫል ስብሰባና ሌሎች ዝግጅቶች እንዳይሳኩ የሚያደርጉ የተጠና ወታደራዊ ተልዕኮ በመፈጸም የብልጽግና ውጥን መና አስቀርተን በትነነዋል ሲል ምላሽ ሰጥተዋል። ለዝግጅቱ በርካታ ገንዘብ ፈሰስ በማድረግ ሽር ጉድ ሲል የሰነበተው አገዛዙ ጎንደር ላይ እቅዱ ሙሉ በሙሉ ከሽፏል ነው ያለው ቃል አቀባዩ። ተመስገን ጥሩነ የተባለ አድርባይና አለቃው አብይን ጨምሮ በወገናችን መከራ ሊሳለቁ ያደረጉት ዝግጅት ከህዝባችን ጋር በመተባበር አምክነን አሳፍረን በትነናቸዋል ያለው አርበኛ ዮሐንስ አዲስ የተመሰረተው የአፋ ባሃ ጎንደር ቀጠና ዳግማይ ቴዎድሮስ አምስተኛ ኮር የተመረጡ ኢላማዎችን ነጥሎ በመምታት ስኬታማ ኦፕሬሽን በሁለት ቀናት በ12 ቦታዎች ወታደራዊ ግዳጅ በመፈጸም የብልጽግናን እቅድ በመቀልበስ ስኬታማ አፈጻጸም ተግባራዊ አድርጓል ሲል አብራርተዋል። ለመላው የጎንደር ከተማ ህዝብና ለፋኖ ሰራዊት ምስጋና ያቀረበው ቃል አቀባዩ በቀጣይም የበለጠ ለመስራት በቅንጅት መስራታችንን አጠናክረን እንቀጥላለን ብሏል። በዚህ ኦፕሬሽን ምክንያት ተመስገን ጥሩነህ በጎንደር ያሳበውን ፌስቲቫልና ልዩ ልዩ ዝግጅት አቋርጦ ወደ አዲስ አበባ ተመልሷል የሚል መረጃ ወጥቷል። እንዲሁም በጎንደርና ባህር ዳር ኤርፖርቶች አቅራቢያ ከፍተኛ ውጊያ መደረጉን የተገለጸው አብይ አህመድ እኔም እንደ ሐኪሙና መምህሩ የደሞዝ ጥያቄ አለብኝ ሲሉ በሰፊው የኢትዮጵያ ህዝብ ተሳለቆ። ላለፉት ሰባት ዓመታት በዘለቀው የመሪነት ታሪካቸው ኢትዮጵያን አዘግት ውስጥ ከጥተዋል። ህዝቡን ስደተኛና ረሃብተኛ ትምህርት ቤትና የጤና ተቋማትን የወታደር ካምፕ፣ ተማሪውንና ሰራተኛውን ወታደር አድርገዋል። ጦርነትን መደበኛ ስራቸው፣ ማፈናቀልን የዕለት ተዕለት ተግባራቸው፣ ሀገር መሸጥን መለያቸው፣ የድሃውን ገንዘብ መዝረፍ ቋሚ መገለጫቸው አድርገዋል። በህገወጥ መንገድ ከህዝብ በዘ የተረፉት ገንዘብ የጦር መሳሪያ መግዛት፣ ቤተ መንግስት መገንባት፣ ሪዞርት ማነጽ ደግሞ እያሳኩት ያለው የግል ህልማቸው ነው። በድምሩ ለተራ ግለሰባዊ ፍላጎታቸው ሲሉ የህዝብ የሆነና በህዝብ ስም የመጣን ትሪሊዮን ብሮችን በትነዋል። ታዲያ እኚህ የአገሪቱን ሀብት ለግል ፍላጎታቸው እየበተኑ ያሉት አብይ አህመድ ዓሊ የተባሉ ግለሰብ እኔም ደሞዝ ያንሰኛል ሲሉ በሰፊው የኢትዮጵያ ህዝብ ላይ ተሳልቀዋል። ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች እንዲሁም እኔ ሁላችንም የደሞዝ ጥያቄ አለብን በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል ሲሉም ነው በተከታታይ ክፍል ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ መጠይቅ ያሳወቁት። እንዴት እንፍታው? ማስተዋል፣ መስከን፣ ማሰብ ያስፈልጋል ያሉት አብይ፣ ይሄን ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይተዋል። ይህንን ለማስተዋል ኢትዮጵያ አሁን የተሻገረችው ይመስለኛል። ይህን ለመገንዘብ ብዙ አስረጅ አያስፈልጋትም ሲሉ ተደምጠዋል። በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮኸው ይሰማል። መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋል ብለዋል። የደሞዝተኛውን ሰቆቃ ለመረዳት የሚያስፈልገው የግድ ደሞዝተኛ መሆንን ሳይሆን ደሞዝተኛ የሚያገኘውን ገንዘብና ገበያው ላይ ያለውን ዋጋ ብቻ መሆኑን ታዳጊዎች ጭምር ይረዱታል። ሆኖም አብይ እኔም የደሞዝ ጥያቄ አለብኝ ሲሉ ግን ደሞዝ ልውዝነቱን እንጂ ከጀርባ ያለውን ሰቆቃ ባለመረዳት ነው። ምክንያቱም እርሳቸው ባሉበት የብልጽግና ደሴት ላይ ልጆቻቸው የዳቦ ጥያቄ ያነሱባቸውም ለሚስታቸው የሚሰጡት አስቤዛ ያሳስባቸውም የቤት ኪራ ያስጨንቃቸውም የታክሲ የግብርና የተለያዩ መዋጮዎች ጥያቄ የለባቸውም። በአንጻሩ ለሰፊው ኢትዮጵያዊ የደሞዝ ጥያቄ ምላሽ ቢሰጡ ከራሳቸው ህልም ላይ መጉደሉ ያሳስባቸዋል። በአንጻሩ በሰሯቸው ፓርኮች ላይ ሚስታቸውን ይዘው በየዕለቱ የጫጉላ ሽርሽር እያደረጉ በኢትዮጵያ ህዝብ ረሃብና ቁስል ላይ ይሳለቃሉ። ኦነግ ሸኔ በቤንሻንጉል ጉሙስ ክልል መተከል ዞን ቡለን ከተማን ተቆጣጥሮ ንጹሐን አማራዎችን እየገደለ መሆኑ ተሰማ። ራሱን የኦሮሞ ነጻነት ጦር ብሎ የሚጠራው እና በአገዛዙ በኩል ሸኔ በሚል የሚጠራው ታጣቂ ኃይል በቤንሻንጉል ጉሙዝ ክልል በመተከል ዞን ቡለን ከተማን መቆጣጠሩን የአካባቢው ነዋሪዎች ተናግረዋል። በቤንሻንጉል ጉሙዝ ክልል በርበራ እና ድባጤ የሚባሉ አካባቢዎች የሚኖሩ ዜጎችም የዜና እየተጠናከረ ባለበት ሰዓት ታጣቂዎቹ በከተማቸው ውስጥ ወረራ እየፈጸሙ እንደሆነ ተናግረዋል። የአካባቢው ነዋሪዎች እንደገለጹት ባለው የጸጥታ ችግር የተነሳ በርካታ ሰላማዊ ሰዎች ላይ ጉዳት እየደረሰ ነው። የሚመለከተው አካል ይድረስልን ብለዋል። በአካባቢዎቹ የመንግስት ታጣቂዎች የሉም የሚሉት ነዋሪዎቹ ታጣቂዎቹ በንጹሐን አማራዎች ላይ ጉዳት እያደረሱ ነው። የሚመለከተው አካል ይድረስልን ብለዋል። ከሰሞኑ የቦሮ ዲሞክራሲያዊ ፓርቲ የመተከል ዞን ከቤንሻንጉል ጉሙዝ ክልል ዋና ከተማ አሶሳ በጣም በብዙ ርቀት ስለምንገኝ በክልል መደራጀት አለብን በሚል ለሀገራዊ ምክክር ኮሚሽኑ አጀንዳ ማስገባቱ ይታወቃል። በቡለን ወረዳ የአካባቢው ነዋሪዎች በወረዳው ላይ ሰላም ጠፍቷል፣ የሚመለከተው አካል ምን እያደረገ ነው? በሚል ከሰሞኑ ድምፃቸውን እያሰሙ እንደነበር ይታወቃል። ሆኖም በአካባቢው ያለውን የጸጥታ ኃይል ሆን ብለው በማንቀሳቀስ እነ ሽመልስ አብዲስ አካባቢውን ለጥቃት አጋልጠውታል። ይህም መተከልን ጨምሮ ሙሉ ቤንሻንጉል የመጠቅለል ፍላጎታቸው ማሳኪያ መንገድ ነው። ከዚህ ቀደም በአካባቢው ይንቀሳቀሱ የነበሩ ገዳይ የጉሙዝ ታጣቂዎችን ያጠፉትም አካባቢውን በራሳቸው ገዳይ ታጣቂ ቡድን ለማስያዝ እንደሆነ ይታወቃል። ጥብቅ ወዳጅ የነበሩት ዶናልድ ትራምፕና ኤለን መስክ እያደረጉት ያለው መነቋቆር እያነጋገረ ነው። ሁለቱ ሰዎች አለመግባባታቸው ወደ ከረረ የቃላት ጦርነት ለመለወጥ ብዙም ጊዜ አልፈጀበትም። ትራምፕ መስክን ከፌዴራል መንግስቱ ጋር ያለውን የስራ ውል ኤክስ የደም ስር የሆነውን የንግድ ስምምነት ለማቋረጥ አስፈራርተዋል። ሐሙስ ለት እንኳን መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ድርሻ በ14 በመቶ ወርዷል። የመጫወቻ ሜዳው ግን ለትራምፕ ብቻ ክፍት የሆነ አይደለም። መስክም በቻለው አቅም ያለውን የመከላከያ ቡጢ እየተጠቀመ ነው። አሜሪካ ወደ ዓለም አቀፉ የህዋ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብዝታ ከምትጠቀምበት ስፔስ ኤክስ ጋር ያላት ውል እንዲቋረጥ እንደሚያደርጉ ሲዝቱ እርሱ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል። መስክ ሌላው በዚህ የቃላት ጦርነት ውስጥ ለውጊያ የሚጠቀመው በሚቀጥለው አመት በሚደረገው ምርጫ የትራምፕ ተቀናቃኞችን ለመደገፍ ሀብቱን ማፍሰስ ነው። በወሲብ ቅሌት ወደ ዘብጥያ ወርዶ ህይወቱ በዚያው ካለፈው ጄፍሪ ኢፕስታይን ጋር በተያያዘ ይፋ ባልሆኑ መዝገቦች ላይ የትራምፕ ስም እንደሚገኝ ሐሙስ አመሻሽ ላይ ያለበቂ ማስረጃ ተናግረዋል። የዋይት ሀውስ ፕሬስ ሴክሬተሪ ካሮላይን ሌቪት ለመስክ ክሶችና ውንጀላዎች የተቀዛቀዘ ምላሽ ሰጥተዋል። ይህ በህጉ የግብርና የወጪ ህግ ደስተኛ ያልሆነው የለን አሳዛኝ ክስተት ነው። ምክንያቱም ህጉ እሱ የሚፈልጋቸውን ፖሊሲዎች አካትትም ትላለች። መስኬ የትራምፕን መንግስት አግሎ ማሸነፍ አይችልም ይሆናል፣ ነገር ግን ትራምፕንም ሆነ ሪፐብሊካን ፓርቲን ከፍተኛ የሆነ ዋጋ ሊያስከፍላቸው ይችላል። ትራምፕም የጠፋቸው አይመስልም። ትናንት ሀሙስ በዋይት ሀውስ ፖሊሲዎቻቸውን በሚመለከት በተዘጋጀ የምስጋናና የአድናቆት ዝግጅት ላይ ጉዳዩን ቀዝቀዝ አድርገው አስተያየት ከመስጠት በመቆጠብ ያለፉት ሲሆን በትሩዝ የማህበራዊ ሚዲያቸው ላይ በእርሱ ላይ ለመነሳት ግድ የማይሰጣቸው መሆኑን ገልጸው ከወራት በፊት ግን በመንግስታቸው ውስጥ መልካም ስራ መስራቱን ጠቅሰዋል። ይሁን እንጂ ሀሙስ ዕለት ከነበረው የተሟሟቀ ምልልስ በኋላ ቀጣዩ ጊዜ እንዲሁ እንደ ዋዛ የሚታለፍ አለመሆኑን አሳይተዋል። መስክና ትራምፕ ሀይለኛ ግን የማያዛልቅ ጥምረት ፈጥረው ነበር። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም